በድንጋጤም ስልኩን በማውጣት በጂፒኤሱ ሞተሩን መቆለፍ ችሏል። እስከ ሀዋሳ ብቻ ነበር እንዲሰራበት የተነጋገሩት። ታዲያ ይህ ሹፌር ጠዋት ላይ መኪናውን ከተረከበ በኋላ ምሽቱን ወደ ሻኪሶ ይነዳዋል። ባለቤቱም ድንገት ስልኩን አውጥቶ ሲመለከት መኪናው ወደ ሻኪሶ እየተነዳ ነው። በድንጋጤም ስልኩን በማውጣት በጂፒኤሱ ሞተሩን መቆለፍ ችሏል። በወቅቱም መኪናው የቆመበት እጅግ በጣም አስፈሪ ቦታ ስለሆነ ሹፌሩ ደውሎ መኪናው ቆሞብኛል ብሎ ደውሎ ባለቤቱን ይለምነዋል። ባለቤቱን ያለውን ሁኔታ ከግንዛቤ ውስጥ በማ ገባት ሞተሩን ይከፍትለታል። በዚህም ሁኔታ ሹፌሩ ጥፋት እንዳጠፋና ድጋሜ እንደዚህ አይነት ጥፋት ውስጥ እንደማይገኝ ለዚህም ጥፋት ተመጣጣኝ ቅጣት እንደሚቀጣ ከባለቤቱ ጋር ይነጋገራሉ። ብዙ ጊዜ ጂፒኤስ ያስገጠማችሁ ሰዎች መርሳት የሌለባቸው አንድ ነገር ምንድን ነው? ጂፒኤስ ካስገጠማችሁ በኋላ ጂኦግራፊክ ፌንሲንግ የሚባል ፊቸር አለው። ለምሳሌ ይሄ መኪናችሁ ከከተማ ሲወጣ እንዲያሳውቃችሁ ከፈለጋችሁ ጂኦግራፊክ ፌንሲንግ ታረጉና ይሄ መኪና ከእናንተ ፍቃድ ውጭ ድንገት ሳትመለከቱት እንኳን ከከተማ እንኳን ጂፒኤሱ ወደ ስልካችሁ አለርት ያደርግላቸዋል። በዚህ ጊዜ ሾፌሩ ጋር ደውላችሁ ሾፌሩ ስልክ ባያነሳላችሁ መኪናው ከእናንተ ቁጥጥር ውጭ እንደሆነ ከተሰማችሁ ከማንኛውም ርቀት ላይ ሆናችሁ ሞተሩን መቆለፍ ትችላላችሁ። እስኪ ከአንደበታቸው ሰምተን እንመለስ። አይ አይደለም። እስከ የት ነበረ እንዲሰራበት የተስማማችሁት? መኪኑ ስቃዋሳ ነበር የተስማማ ነው እና ጂፒኤስ እንዳለም ነው አላወቀም መሰለኝ። ወደ ሻኪቱ ይዞ ሲሄድ መሀል መንገድ ነው ያሴበት ራሱ ብዙ ለምነው ይነ ያስነሰውለት ና በቃ መለሳለሁ እንደዚህ በቃ ምናምን ዋጋ እንጨምራለሁ ምናምን ነገር ሲልኝ ኦኬ ብዬ መልሻ አስነስተውለት ነው። ይሄ በጥቂቱ ነው። ተመሳሳይ ቪዲዮ እንዲደርሳችሁ ላይክ ማድረግ እንዳትረሱ፣ እንዲሁም አካውንታችንን ፎሎ አድርጉት።